ሰምታቀዋለ ይሉታል። እሱ ደግሞ የው በመደናገጥ እንግዲህ ወደ ጉዳዩ ስገባላችሁ መስመር ላይ ነው ያገኘሁት፣ ራሱን ሊያጠፋ ምላጭ ዞ እየሄደ ነበረ፣ የዛኔ ነበር የተገናኘ ነው። እኔም እንግዲህ ለአንድ ሳምንት ሕይወቱን አትርፌዋለሁ፣ አሁን ልትቀርቡት ይገባል ብሎ ቢነግራቸውም እነሱ አምነው ሊቀበሉት አልቻሉም። አንተ እኮ ስለ ኪራ እያወራህ ያለው ስለ ኪራ እኮ ነው የምታወራው አለች። ፅናት በድንጋጤ መቀበል አልቻለችም። ሁሉም መቀበል አልቻሉም። ለሆሜ መቀበል አልቻለም። አንተ አንተ ከትናንትና ዛሬ መጣህ፣ እንዴት ለሷ አዋቂ ሆን ብሎ መከራከር ጀመረ። እናንተ ተጠላቹ አይደል እንዴ? እናቱን መታመም ደብቃችሁ የበታች። በሌላ በኩል ኪራ ከቤት ሆኖ እየተንቆራጠጠ ነበረ። ከቤት ውስጥ ጽናትን ፈልጓት ነበር፣ የለችም። ከዛ እየተከራከሩ ስለሆነ እሷ ከቤት የለችም። እኔ ግን ለምንድን ነው ህይወት የማስቀጠል ያቃተኝ? ለምንድን ነው የደከመኝ? ለምንድን ነው የበታችነት አይነት ስሜት የተሰማኝ? እያለ ለብቻው እየተንሰላሰለ እያለቃቀሰም ነበረ። ኪራ ከወትሮ በተለየ ከራሱ ጋር ያወራ ይመስላል። ደስ የሚል ስሜት ውስጥ ነው፣ ግን ነምናደድ የተሞላበት ራስን መጥላት የተሞላበት ግን ሁለት ልብ የሆነ ሁኔታ ውስጥ ነበር። በሌላ በኩል ቅዱሴ ብቅ ብሎ ሲወጣ እምሩ እባከን ግድ ተከተለው ትለዋልሽ ናሆሜን። ናሆሜም ሮጥ በማለት ራሱን በማረጋጋት ቅዱሴን ማግኘት ሄደ። ቅዱሴን ካገኘው በኋላ ቅዱሴ፣ እኔ እኮ የሆነውን ነገር በዚህ ሰዓት ታቃለ፣ ሰውን አምኖ መቅረብ በጣም ከባድ ስለሆነ ላምን አልቻልሁም። ለዛ ነው ተረደኝ፣ ይለዋል። ቅዱሴም አወትሮ በተለየ አንተ አሁን ታስፈልገዋለህ፣ እኔ የነገርሁ ነገር ሙሉ በሙሉ እውነት ነው ብሎ ለማስረዳት ሞከረ። ሁለቱም የተረጋጉ ይመስላሉ። በዚህ መንፈሱ ላይ ሆነው ግን ጽናት በቃ ጭንቀት ውስጥ ናት። ከምሮ ጋር እያወራች ነው። ይህን ነገር አምኜ መቀበል አልችልም ትላለች። በሌላ በኩል እየተከራከሩ ይገኛሉ። ቅዱሴም አስረድቶታል። ከወትሮ በተለየ አንተ እኔ እኮ እስካሁን ድረስ ከጎኑ ነበርኩኝ ተለይችኋል። ክራቸው እንደቀጠሉ ናቸው። እነሱ በቃ ለብ ባለ ውሃ ሻወር ሰጅ ሲላት፣ በቃ የደርበረድ ስታ መጥቼ ተክተክ አርጌ ላሙቀው እያለች ያወራቸው ነበር። አንቺ ግን መቼ ነው ቀና አህመልስ የምትመልሺ? ይላታል። አንተ ግን መቼ ነው ግን የምተወኝ? ተክተክ ባለ ውሃ መጥቼ እንዲቀቃል ነው የምትፈልገው እያለች ታማራ እየነገረችው ነበር። አንቺ ግን መቼ ነው ቀና አህመልስ የምትመልሺ? መቼ ነው ግን እያለ ተገረመ። በቃ ተመላልሼ እንዳስታመመሽ ፈልገሽ ነው ይላታል። በሌላ በኩል ደግሞ ናሆሜ ተቀብሎታል። ቅዱሴን ያለውን ነገር በሙሉ ተሰምቶታል። ቅዱሴን ሸኝቶታል። ከወትሮ በተለየ አንተ አሁን ታስፈልገዋለህ ይለዋል። ግን እኮ ከአጠገቡ ነበር ሁኝ ሲለው፣ አይ አጠገብ መሆን ይለያያል ብሎ በዚህ ተስማምተዋል ያወሩ ነው። ይህቺ አስፈሪ ዓለም ጥሎ ይሄድ ነው ወይ ትላታለች። የተባለው ነገር እውነት ቢሆን እንዴት ልትቀበይ ነው ትላታለች። እምሩ ጽናትን በዚች አስፈሪ ዓለም ጥሎኝ ከሄደ እንዴት ልሆን ነው? አባቱስ፣ እኔስ እያለች መቀበል ከብዷታል። እኔ አቅቶኛል ትላታለች። እምሩም እኔ ያለሁልሽ፣ አይዞሽ፣ ከወትሮ በተለየ አሁን ነው ጠንካራ መሆን ያለብሽ እያለች በሌላ በኩል ክብሮን ከቤት ተመልሶ ነበር። ኪራንኩርምት ብሎ ሳሎን ላይ በወትሮ በተለየ ከራሱ ጋር ሲወያ ያገኘው። ወንድሜ እንዴት ነህ ክብሮንዬ፣ እንዴት ነህ ተብለው በፈገግታት ሰላም ተባባሉ። ደስ የሚል ስሜት ነበራቸው። በዛ ላይ አንተ አዛ ቤት መመላለስ አበዛ ይለዋል። ሰኒም መጠየቅ ሂጄ ነው ሲለው ከዛ ቤት መመላለስ አበዛ ይለዋል። አይ እኔ ኮ ምግብ ላደርስላት ብዬ ሂጀ ነው ይለዋል። አይ እንደ ተግባቡና ደስ የሚል ስሜት ውስጥ እንደሆነ እየተነጋገሩም ነበረ። በሌላ በኩል ገና ዛሬ ዚጋ ቁጭ ብሎ አገኘው። ሌላ ጊዜ እኮ ትጠጣለ ታመሻለ፣ ትተኛለ፣ አግኝቼ አላቅም። ወንድሜ እኔ የሆነ ነገር እያነበብኩ ነው፣ የሆነ ነገር እንዳለ እየተሰማኝ ነው ይላል ክብሮን። ኪራም ምንም አዲስ ነገር እንደሌለ ራሱን ለመሸወን ፈለገ። ክብሮን ግን ሊሰማው አልቻለም። ያው የሳይኮሎጂ ተማሪ አይደለ። ስለዚህ እሱን መርዳት አላቆመም። አንተ ሰሞኑን የሆነ ነገር ደብቀህናል፣ እንጂ እኔ ራሱ አባትህ እኮ ከወደኩበት አንስቶኝ ሰው አድርጎኛል። እኔ ግን ላንተ መሆን አልቻልሁም። አንተ እኮ ወንድሜ ነህ እያለ ወንድሜ ማለት ደጋገመ። ኪራም አንተ እኮ እኔን ለመሸንገል ብለህ ነው ወንድሜ የምትለው ሲለው በጣም ቅር አለው። እኔ ከአንተ ይህን አልጠብቅም። ልክ እንደ ወንድሜ ነበር ማይህ። አባትህ እኮ እኔን ሰው አድርጎኛል፣ ከወደኩበት አንስቶኛል። ስለዚህ አንተን እንደ ወንድሜ ነው ማይህ ሲለው ኪራ ደግሞ እኔ እኮ እንደሱ ለማለት ፈልጌ አይደለም፣ አለ ድንግጥ ብሎ። እንደዚህ ለማለት ፈልጌ አይደለም ቢለውም ደጋግሞ ሊሰማው አልቻለም። የአፍ ወለምታ አይጠገንም አለ ክብሮን። በጣም ቅር አለው፣ ደስም አላለውም። ወጦ ሄደ። ኪራም በጣም ቅር አለው። ለምን እንደዛ አልኩት? ልክ እንደ ወንድሙ ነበር ቤት አምርተው ነበረ። እናንተ ግን ከክብሮን ጋር ያለሽ ነገር ምንድን ነው? ከዚህ ቤት እግር አብዝተዋል። እሱ እኮ ሲወጣ ነው የመጣችሁ ትላቸዋለች። እሱ እኮ እግር በዛ ከዚ ቤት። እሱ እኮ ነው አሁን እየተቆጣጠረሽ ያለው። ምንድን ነው የተፈጠረው? እስኪ ንገሪን ይሏታል። ምግብ እያመጣልኝ ነው፣ ጽናት ላከቺ በሚል ሰበብ እያመጣ እያበላኝ ነው ትላቸዋለች። እኔ ግን ምንድን ነው ከእሱ ጋር ያለሽ ነገር? እየመጣ ያውቆስለኛል እንጂ ምኑ ተረፈኝ? ትላቸዋለች። እነሱም በፈገግታ የሆነ ነገር እንዳለ እየተሰማቸው ይገኛል። እናም ምግቡን ሰርቶ እራሱ እንደሚያመጣውና እኔ ምንም ነገር እንዳላኩ ትላታለች ጽናት። እኔ አልሰራሁም፣ የእውነትሽ ነው? ትላታለች። አዎ፣ ግን ምንድነው የሆነው የተፈጠረው ነገር? እኔማ ባለፈው እሱ የሆነ ኮሰረት እያለ ነበረ፣ ትላታለች። ኮሰረት ግን ምንድነው? ባለፈውም እኮ ብለሽ ነበር፣ ትላታለች ጽናት። እኔማ አንቺ የሰራሽው ምግብ እኔን የሰራሁት ብዬ ማለት፣ ከዛ በኋላ ምግቡ ላይ የወጥ ግባቱ ምንድነው ብሎ ሲጠይቀኝ፣ ኮሰረት ማለት እኔ አንበሳ ሲያረጅ ይባላል እንደዚህ ነው የማያበገረው። አፌ ይህን ነገር አምጦብኝ፣ አሁን የእሱ መሳቂያ ሆንሁኝ። አሁን ደግሞ የእናንተ መሳቂያ ሆን ሆይ ትላለች። ሁለቱ በሳቅ ሞቱ። ከወትሮ በተለየ ፈገግ ያሰኘ ፕሮግራማቸው ነበር። ከዚህ ጋር በጣም ተሳስቀዋል። ኪራ ጽናት ከሰኒ ቤት ቆይታ ስትመጣ ኪራ ተኝቶ ነበር ያገኘችው። ተኝቶ ብትት ሲል እሷን አግኝቷታል። አለሜ ዛሬ እኮ አግንጃህ አላቅም ነበረ። ትጠጣለህ፣ ታመሻለህ፣ ትመጣለህ። እንደዚህ ተኝተህ ከኔ ጋር ጊዜ አሳልፈህ አታቅም። አለሜ ያላንተ እኮ አለም የለኝም ያላንተ እኮ ሕይወት የለኝም። በጣም ነው የምወድህ፣ በጣም ነው ማፈቅረህ። አንቺ ግን እንደዚህ ተጨንቀሽ ነበር ወይ ይላታል። በጣም ትወጅኛለሽ? አዎ ዓለሜ ነው ያልሽው? አዎ እንደዚህ እኮ ጠርተሽኝ አታቂም ነበር ይላታል። አታቅም እንዴ እንደመወድህ አታቅም እንዴ? እኔ እኮ በጣም ነው ማፈቅረህ ዓለሜ እኮ ሕይወት እኮ አንተ ነህ ትለዋለች። በፍቅር ላይ የሚጠሩ ቃላቶች ሙሉ በሙሉ ጠራችለት። እሱን በጣም ደስ አለው። የመኖር ጉጉቱ አሁንም የጨመረ ይመስላል። በጣም ደስተኛ ነው። እኔ አላንቺ አድርደራደር እየባሰቢ ነው ፍቅሩ ይላታል። አሁን ምግብ ላቀርብልህ እኔ በጣም ነው የምወድህ፣ ምግብ እንብላት ለዋለች አይቲ ጽናትዬ፣ አሁን እኮ እንዲህ እኮ ለምን እንደምጠጣ ራሱ አልጠየቅሽኝም በጣም ነው የምወድሽ አለው። ካደር ካደር እየባሰብ ነው ፍቅርሽ ይላታል። በሌላ በኩል ቅዱሴ ለኪራ ደውሎ ከቤት እንዲወጣ ቢነግረውም ኪራ ከቤት አልወጣም አለው። ቅዱሴ ፈጣሪውን አመሰገነ። ይህ ልጅ ራሱን ወዷል ማለት ነው አለ በጣም ደስ አለው። ፈጣሪ ሆይ እኔ ይህን ልጅ እንዳተርፈው ስለላከኝ አመሰግንሃለሁ አለው። የእውነተኛ የፈጣሪን ስራ የምናይበት ነው። ከዚህ ጋር ፈጣሪውን እያንጋጠጠ ምስቅልቅሉ እንደ እኔ ህይወት እንዳይወጣበት አንተ ጠብቅለት፣ አንተ ካጠገብሁን እኔንም መላክተኛ ስላደረከኝ አመሰግንሃለሁ እያለ ፈጣሪውን አንጋጦ እየለመነው ነበረ። ለወደፊቱም እንዲሆንለት አሁንም ለሆነው ነገር አመስግ ኪራና ጽናት ኩሽና ላይ ነበሩ። እኔኮ ልደትሽ ነው ዛሬ እየተባባሉ ነበር። አረ፣ ይሄን አይደለም ያልሁህ። ልደት አይደለም ይሄ ነገር። ናፍቆ ነበር፣ ምግብ ፍርፍር ይሁንም ሾርባም ይሁን ምንም ይሁን ሰርተህ የምታበላኝ ነገር በጣም ናፍቆ ነበረ። አሁን ስለተመለስክልኝ ደስ ብሎኛል ትለዋለች። በመሀል እያወሩ፣ ቅዱስ የመጣ እንዴት ገባህ አሉት። እኔ እኮ ያው ጅንጆሮ ማለት ነኝ ተንጠላጥየ ገብቼ ነው ይላል። አንተ እኮ አያልቅብህም ሰኔ እንዴ በአካል መጣች እንዴ? እየተባባሉ እየሳቁበት ነበረ። ከዚህ ጋር ስለ ፍቅር ሮማንቲክነት እያወራ ነበረ። እንዴት ታቅፎ ከወንድ ፊት እንዴት ደካማ መሆን እንዳለባትና ወንድ ልጅ ፊት ስትሆን ደከመኝ እንደምትል ወንዶች ደግሞ ማገዝ እንደሚወዱ በዛ ላይ ደግሞ ወንድ መስላ እንዳትታይ ስለ ፍቅር ደርደርታ እያሳረያት ነበረ። እኔ ዘመናዊነትም ያስተማራት ይመስላል ድራማው። ከዚህ ጋር ተጠናቀቀ። ቀጣይ ሳምንት እስከምንገናኝ ድረስ ሰናይ ጊዜ ለዩቱብ ቤተሰቦች የተመኘው ባባይ።